ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርም በሰራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክናት ኖር ነበርና ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ለትለት ወደ ቤተ እግዚአብሔር እየሄዱ ልጅ ሰጣቸው ዘንድ በሐዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦማዳሪዎችና ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከለታትም በአንድ ቀን ሃና ሚስቱና ኢያቄም መጥተው ወደ ተክል ቦታ ገቡ። ቁመውም ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ እንቅልፍን ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደ ተያዘች ያችን በትር አበባ ፍር ታየች። ሁለተኛም እሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርን አመሰገኑ። ከዚህም በኋላ በቃለ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝን ልጅ ለእግዚአብሔር መባ አድርጌ ሰጠዋለሁም ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለዶዎችና ለጦም አዳሪዎች ምጽዋት ስትሰጥ ኖረች። ይህንም ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረት አደርጋለሁ ብላ በልቧ አሰበች። ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከስድስት ወር በኋላ ያና ጽንስ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደሷ መጥተው የሕፃንነት ዘመን ካለፈ በኋላ ለአንቺ የተደረገ ይህ የምንሰመው ነገር ምንድነው? አሏል። መጸነሷን የሚያዩ ዘንድ ማሕፀኗ እንዳሰሱ ዓይኗ የታወረ ከክብርታና እናት ዘመዶች ወገን የአርሳባል ልጅ የምትሆን አንዲት ሴት ነበረች። ምንም ምን ሳታውቅ አይኗን በዳሰሰሽ ጊዜ ፈጥና ዳነች። ብጽዕት ናን አና ሆይ ብጽዕና ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንች በማኅፀኑ የውራንን አይን የሚያበራ የለምና ዘመዶቿም ሰገዱላት። ብጽዕት አና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋም በየአገሩ ሁሉ ተሰማ። ድውያንም ሁሉ ህሙማንም ሁሉ እያመጡ ማዕጸኗን እየዳሰሱ ይፈወሱ ነበር። እጥረትም ሁሉ በማዕጸኗ ሳለ ህሙሙ የፈወሰ በተወለደ ጊዜ እንደምን ያለ ይሆናሉ። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እንሆ እያቄ ምናሃና የእስራኤልን መንግስት አጠፉ ሐና ጸንሳ ሳለች በማጸኗ ታደናለችና በእኛ ላይ ልትነግስ አይደለንም ሲሉ ተማከሩ። ከሳቸውም አንዱ ያስደንቃችኋልን፣ ሙሴ እንደጻፈው በድንጋይ ወግረን እንገላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባልም ተራራም ወሰዳቸው። እኛን ካሪው የሰይጣን ወጥመድ ታድነንና መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷ መወራት በተፈጸመ ጊዜ በግንቦት 21 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልካም ደምግባት ግባት ከመዓር ከሶኮር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿም በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደሷ መጡ። ወደሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚህ ያለች ብላቴና ከቷ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በርሱ አድሯልና እግዚአብሔርን ብርሃን በሰውነቷ ሁሉ ሞልቷልና ከያቂምና ከሚስቱ ካህና ጋር ደስ እያላቸው እግዚአብሔርን ቸርነት እየተናገሩ ሰባት ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይህም የእግዚአብሔር ስጦታ ማለት ነው። ሰባቱንም ቀን በፈጸሙ ጊዜ ወደ ቤታቸው ተመለሱ። ኢያቄምና ሐናም ልጃቸውን ማርያም ሲያሳድጉና ስለልጃቸው ለሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት ሦስት ዓመት ኖሩ። በጾም በጸሎት ተወስነው ለድኆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መሥራትን አበዙ። ልጃቸውን ማርያምን በንጽህና ሲያሳድጉ ሶስት ዓመት በተፈጸመ ጊዜ አና ባሏን እያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብጽዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። እያቄም ይህን ነገር ከሚስቱ ከአና በሰማ ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውንና ባልንጀሮቻቸውን ዘመዶቻቸውንም ሁሉ ጠሩ። ልጃቸውን ይዘው ሂደው ወደ ቤተ መቅደስ አስገቧት። ቃይናት በቤተ መቅደስም ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል መጥተው መንፈሳዊ ሰላምታን ሰጥቷቸው ኢያቄምንና ሚስቱን ሐናን ልጃቸውንም ማርያምንም አመሰገኗቸው፣ በአንብሮተ ዕድ ፈጽሞ ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏቸዋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷቸዋል አላቸው። መቤታችንም ለእግዚአብሔር እናትነት የተመረጽ ንድ ክብርት ሆይ ፍቅር ይገባሽ አሏል። ታቅፈው ይዘውም በታኅሳስ ሦስት ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ልመናዋ ክብሯም ለዘላለም በእውነት በሁላችን ይደርብን፣ ለዘላለሙ አሜን።